ሰው በጣም ቁጥጥር ሲያበዛ፣ የት ገባሽ የት ወጣሽ፣ ምንድን ነው የለበሽው፣ ምንድን ነው ያረከው አምጣ፣ ስልክን መፈታተሽ ምናምን ስንጀምር ያ አንሪዞልቭድ የሆነ ትራውማ ያልዳነ ቁስለት እንጂ ፍቅርን መግለጫ አይደለም። ወሲቡ አይደለም፣ ወሲቡን ፍቅር አይደለም። ፍቅር ኢዝ ላይክ ድራግ ባይዘ ወይ ፍቅር ልክ እንደ መድኃኒት ነው። እብድ ብድ ልትሉ ይችላላችሁ። የዛ ሰው እንከን አይታያችሁም መጀመሪያ አካባቢ። ከዛ ያ ቦንዲንግ ሆርሞን ኦክሲቶሲን ሌቭሉም ድሮፕ ያደርጋል ዶፓሚኑም ድሮፕ ያደረግና ከስሜቱ ወረድ ብላችሁ በራሽናል ቲንኪንግ በሎጂክ ማሰብ ስጀምሩ ደግሞ ያኔ እንከኑ የዛ ሰው የችግር የልጅቷ በጣም አበጣ ጎርባጣ የሆነ ነገር ታያለ አብሮ ነገሮችን ለማለፍ ኃላፊነት ወስዶ መኖር ነው ፍቅር። ናችሁ ቤተሰቦች። የፍቅር ይበልጣል ዩቲዩብ ቻናል ነው። ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ ሼር አድርጉ እንብዛ ቤተሰቦቻችን። በጣም ነው መወዳችሁ ታውቃላችሁ። በእያንዳንዱ ቪው፣ በእያንዳንዱ ሼር፣ በእያንዳንዱ ላይክ እኔ ከፍተኛ ምስጋና ነው ያለኝ። በእናንተ ነው እስካሁንም ዓመታት የዘለቅ ነው። ስለዚህ እወዳችኋለሁ፣ አክብራችኋለሁ ለማለት ነው። ዛሬ የምናወራው ብዙዎቻችን ስለ ፍቅር የተሳሳትናቸው ነገሮች አሉ። ፍቅር ሳይሆኑ ፍቅር ነው ብለን ያመንባቸው ነገሮች፣ በተለይም ደግሞ ለዛሬ አምስት ነገሮች መርጬላችኋለሁ። አንደኛው ኮንትሮሊንግ መሆን ተቆጣጣሪነትን። ስለሚወድሽ እኮ ነው ስለምትወድህ እኮ ነው ብለን ለጥፈንለታል ፍቅር የሚል ስያሜ። ግን እውነት ፍቅር ተቆጣጣሪ ነው? ፍቅር እኮ ነፃነት የሚሰጥ ነው። ሰው በጣም ቁጥጥር ሲያበዛ የት ገባሽ? የት ወጣሽ? ምንድነው የለበሽው? ምንድነው ያረከው? አምጣ፣ ስልክን መፈታተሽ ምናምን ስንጀምር ያ አንሪዞልቭድ የሆነ ትራውማ፣ ያልዳነ ቁስለት እንጂ ፍቅርን መግለጫ አይደለም። ከብዙ ሰዎች ያየሁት ይለጥፉታል፣ ዩኖ ኮንትሮሊንግን ወይም ተቆጣጣሪነትን ፍቅር የሚል ስያሜ ይለጥፉለትና ኤክስኪውዝ ያገኛሉ ማለት ነው። ስለሚወዳት እኮ ነው፣ ስለምትወደው እኮ ነው። አይደለም ፍቅር መግለጫው ይሄ አይደለም። በፍቅር ውስጥ ሰው ራሱን እንዲሆን ነፃነት እንሰጣለን። ኦፍ ኮርስ የማይመቸን ነገር ሲኖር አስገድደን ሳይሆን ሀሳባችንን እንናገራለን። ግን ያ ሰው ራሱን እስኪያጣ ድረስ፣ እስኪጨነቅ ድረስ፣ መተንፈስ እስኪያቅተው ድረስ፣ ምን አይነት ነገር ውስጥ ነው የገባሁት እስኪል ድረስ የምናስጨንቅ ከሆነ ትስ ኮንትሮሊንግ ሜካኒዝም። ይሄ ጎጂ ነው፣ ፍቅር አይደለም። ምናልባት ትናንትና ከመጣንበት ሪሌሽንሽፕ ቤተሰብ ወይም አስተዳደግ የተነሳ ሕመም ያልዳነ ቁስለት ሊኖር ስለሚችል ይህንን ወደ ስነ ልቦና ባለሙያ በመሄድ ለማከም መሞከር ነው እንጂ ፍቅር የሚል ቅጥያ ሰጥቶ ለምንሰራው ስህተት ኤክስኪዩዝ ማበጀት አለብን ብዬ አላስብም። ኮንትሮሊንግ መሆን፣ ተቆጣጣሪ መሆን፣ ሰውን ማስጨነቅ ፍቅር ሳይሆን ኦብሰሽን ነው። ኦብሰሽን እዝና ታቃላችሁ የሆነ ኦብሰሽን የሚል ፊልም አለ መሰለኝ። ቢያንሴ ና ኢድሪስ ኤልባ ናቸው ነው፣ ብቻ የሆነ ኦብሰሽን የሚል ፊልም ያለ ይመስለኛል። ሺዝ ኦብሰስድ ሴክረተሪ፣ ባለትዳር ሰው ይ ነው እና በቃ የምትሰራው ስራ ስቶክ ታደርጋለች ምናምን እና ብዙ ጊዜ ደግሞ በእኛም ሳይ በቃ ስለሚወዳት ነው እንደዚህ የሚሆነው። በውድሽ ኖሮ እኮ እንደዚህ ያደረግ ነበረ። አትፍረጅበት ይሄ ፍቅር አይደለም። ፍቅር ወሲብ አይደለም፣ ወሲብም ፍቅር አይደለም። በፍቅር ውስጥ ከምናገኛቸው ሰው ሲዋደድ ይሄ ሮማንቲክ የሆነ ፍቅር ውስጥ በተቃራኒ ጾታ መካከል ሴክሱዋል አትራክሽን አለ። ይሄ ማለት ግን አንድ ሰው ሴክስ ስላደረገ ወይም ሴክስ ኮኔክሽን ስላላችሁ ስለተመቻቻችሁ ፍቅር ነው ማለት አይደለም። እኔ ፈረንጅ ይገርመኛል። ላቭ ሜኪንግ ብሎ ሴክስን በቃ ስም ሰጥቶታል። ፍቅር መስራት ምንም፣ ፍቅር በሴክስ የሚሰራ ነገር አይደለም። እስ ዲፍረንት ፍቅር ካለ ወሲብ ሲመጣ በትዳር ውስጥ ሲሆን ጥሩ ነው። ወይም ደግሞ አንወሻሽና፣ እውነታው ደግሞ አብዛኛው ሰው በትዳር ውስጥም አይደለም የሚያደረጉ። ኤኒወይ ግን ሴክስ የተወሰነለት የተቀጠረለት በፍቅር ውስጥ እንዲሆን ነው እንጂ ከፍቅር ውጪ ሴክስ ስላደረጋችሁ ፍቅር አለ ወይም ፍቅር ሰራን የሚለው ነገር ራሱ ልክ አይደለም። ይሄ የስጋ አምሮት ወይም መጎምጀት እንለዋለን። ይሄ ለስት ለስት ኢዝ ናት ላቭ። እንደውም ለስት ወደ ሴሰኝነት ሊያመራ የሚችል ታውቃላችሁ። እንደውም አንድ የመጽሐፍ ቅዱስ ታሪክ አለ አምኖን ከትዕማር ይዞት የነበረው ፍቅር አይደለም። በጣም በፍቅር ተያዘ ምናምን ይላል ግን ዳት ወዝና ላቭ ላቭ እንዳልሆነ የምታውቁት ካስነወራት በኋላ ድንግልናዋን ወስዶ ከደፈራት በኋላ መጀመሪያ ይወድበት ከነበረው የፍቅር ጥልቀት የበለጠ የጠላት ነው የበዛ ይኖዋ ቢካዝ ዛት ወዝና ትሩ ላቭ ያ ለስት ስለነበር ስጋው ነው ከላይ የሆነ ሱፐርፊሻል ሴክሹዋል የሆነ ዲዛየር እንጂ ጥልቀት አይደለም። ኦፍኮርስ ኮርስ ደሞ እህቱ ናት። እንዴት ነው ሰው እህቱን በጤናማ አእምሮ ሊያፈቅር ይችላል? ሀፍሲስተሩ ናት፣ በአባት ይገናኛሉ። ሀፍ ሲስተሩን ሰው ብዙ ጊዜ አይታችሁ ከሆነ ኢቨን ኮመንት ላይ ያለው በቃ ዋናው ጀለስ ጠቅጠቅ ማድረግሽ ነው ይላሉ። አም ሶሪ ቱ ዩዝ ዚስ ወርድ የሚሉትን ነው። ከዛ ከዛ ይወጣልሃል ነው አያችሁ። አሁን ያለንበት ጄኔሬሽን ራሱ የሚያንቆለጳጵሰው ፍቅርን አይደለም፣ በፍቅር ሽፋን ለፍትን ነው፣ ሴሰኝነትን፣ ጉልሙትና ነው። እና እን ላይ ለማለት ነው። ሴክስ ይዝ ናት ላቭ፣ ለስት ይዝ ናት ላቭ። ፍቅር ማኒፕሌቲቭ አይደለም። በዝባዥ አይደለም። ኦኬ፣ በዝባዥ አይደለም ስላችሁ፣ አንዳንድ ሰው የሚፈልገውን ለማስደረግ ጥምዘዛ የሚያካሂዱ አሉ። ለምሳሌ ጊልቲነት እንዲሰማው ጊል ስትሪፒንግ ይባላል በሳይኮሎጂ። የጥፋተኝነት ስሜት ተሰምቷት እንድታረግልን። ለነገሩ ምን የሰው ገል ፍሬንድ እኮ ስንት ነገር ያደርጋል። አንቺ ብትወጂ ይኖሩ እኮ አብረን፣ ምን ችግር አለው? ምን ስንጋባስ፣ ሴክስ ማድረጋችን አይቀር፣ ምን አለበት ከጋብቻ በፊት ብንሞካከር። እኔ ትቼሻሌድ። ለነገሩ ለእኔ ስሜት ግድ አይልሽ ምናምን ብሎ ይሄ አለ አይደለም። የጥፋተኝነት ስሜት እንዲሰማት አድርጎ እሱ ወደሚፈልገው መስመር እንድትገባ ማድረግ፣ ወይም ደግሞ አይ ለነገሩ አንተ እኮ ለእኔ ያን ያል ቦታ የለም፣ የእነንትናን ቦይፍሬንድ አታይም ምን ምን እንደሚያደርግላት? አንተ ግን ግድ አይሰጥም አይነት፣ ዚስ ኢዝ ማኒፑሌሽን። ምናልባት የተገለጠ ጥቃት ላይኖር ይችላል፣ ግን በቃላት ድብደባ፣ ሰው የማይፈልገውን ማስደረግ፣ ይሄ ይሄ ፍቅር አይደለም። ባይዘወይ ስለምወደው እኮ ነው ምናምን ኖ ልናደረግ እንችላለን ባይዘወይ በአንድም ሆነ በሌላ መንገድ እኛ ልናደረግ እንችላለን እኔም ተጠቅሜ አውቃለው ባሌም ተጠቅሞት ያውቃል ሁላችንም አሳም ፖይንት እንጠቀመዋለን እኮ ግን ምንድን ነው የምላችሁ ማኒፕሌሽንን ነጥለን የፍቅር መገለጫ አድርገን አናውረው አይደለም ፍቅርን እንለየው ከዚህ ውስጥ ፍቅር ቆሻሻ አይነት ስሜትም የለም ባይዘወይ ፍቅር ስፒር ሰልፍለስም ነው እንጂ ማለት የራሱን አይፈልግም እኮ ነው የሚለው አይደለም መጽሐፉ እንጂ የራሳችንን ለማስደረግ ኮንፈርታችንን የምናስጠብቅበት ምናምን አይደለም። እንደውም በዛ ሰው ነፃነት፣ የዛ ሰው ፍላጎት ሪስፔክት የምናደርግበት የምንፈልገውን እንኳን ቀጥታ ነው የምንጠይቀው እንጂ ማኒፕሌቲቭ በሆነ በዝባዥ በሆነ ፓሲቭ አግሬሲቭ በሆነ መንገድ የምንጠይቅበት ጉዳይ አይደለም። ሌላኛው አራተኛው በጣም ብዙ ሰው የሚሳሳተው ፍቅር ስሜት ብቻ ይመስለናል አይደለም ውሳኔም ነው ላቭ ዘ ኮሚትመንት ስሜት በሁኔታዎች ተቀያያሪ ናት። ስትጣሉ ይቀንሳል ፍላክቼት ያደርጋል። ያ ሰው አብሮች መኖር ሲጀመር ሁሌ በቀን በቀን አብራችሁ ስታድሩ ስትገቡ ያ ስሜት እንደ ቀድሞ አይሆንም ኦቪስሊ ያ መጀመሪያ የነበረኝ ሳየው ድንግጥ ያልኩት ወይም ደግሞ ያ የነበረን የአትራክሽን አይነት አለ ወይ የለም ግን መጀመሪያ ከነበረው ይበልጥ እወደዋለሁ ምክንያቱም ኃላፊነት አለ፣ ኮሚትመንት አለ። ከስሜት ባለፈ በውሳኔ ነው የምወደው። ኦፍኮርስ እኮ ይሄ ማለት ስሜት የለኝ ምናምን እያልኩኝ አይደለም፣ ግን ስሜትን ኢሞሽንን ታውቃላችኋ እንዲ እንዲ እንዲ እንዲ ነው በቃ ዌቭ ናት። ኮሚትመንት ግን ኦልዌይስ ስሜቴ ቢዋዥቅ ቢወርድ፣ ሁሌ እወደዋለሁ። ኃላፊነት ያኔ ቃል የገባሁለት ቀን ጀምሮ በቃ በኃላፊነት ነው የምወደው እስከ ጥግ ድረስ እስከተቀጠረልኝ ትኖር ያለሽ እስከተባልኩበት እድሜ ድረስ ልወደው ነው ቃል የገባሁት። ስለዚህ እሰራበታለሁ። ፍቅሬ ላይ የምሰራበት ምንድን ነው? እንዲያድግ እንከባከበዋለሁ። እማይመች ነገር በተቻለ መጠን የምናስወግድበትን መንገድ አብረን እንድንሰራ እሞክራለሁ። የበለጠ ክብር የበለጠ ፍቅር የበለጠ ንግግር የበለጠ ኃላፊነት ነው የሚኖረን ቢካዝ ላቭ ኢዝ ናት ኢሞሽን አክ እዝናት ሳይሆን ላቭ እዝ ናት ኦንሊ ኢሞሽን ኦንሊ የምትለው ብቻ ስሜት ብቻ አይደለችም። ኃላፊነትም አብሮ ለመኖር አብሮ ችግርን ለመጋፈጥ አብሮ ነገሮችን ለማለፍ ኃላፊነት ወስዶ መኖር ነው ፍቅር። ለዛ ነው ብዙ ሰዎች ስሜት ብቻ ይመስላቸውና ስሜቱ በናረበት ልክ ከሆነ ወር በኋላ በተለይ ሀኒሙን የሆነች ፔሪድ አለች። በሳይኮሎጂ የጫጉራ ጊዜ የምትባላለች። በፍቅር ግንኙነት ስድስት ወር ሰባት ወር ድረስ የምትቀጥል ኦክሲቶሲኑ በደንብ ቦንዲንግ ሆርሞን ይመነጫል ምናምን ፍቅር ኢዝ ላይክ ድራግ ባይ ዘ ወይ፣ ፍቅር ልክ እንደ መድኃኒት ነው። እብድ ብድ ልትሉ ይችላላችሁ። የዛ ሰው እንከን አይታያችሁም መጀመሪያ አካባቢ። ከዛ ያ ቦንዲንግ ሆርሞን ኦክሲቶሲን ሌቭሉም ድሮፕ ያደርጋል ዶፓሚኑም ድሮፕ ያደርግና በደንብ በስሜት ደግሞ ከስሜቱ ወረድ ብላችሁ በራሽናል ቲንኪንግ በሎጂክ ማሰብ ስትጀምሩ ደግሞ ያኔ እንከኑ፣ የዛ ሰው ችግር፣ የልጅቷ በጣም አበጣ ጎርባጣ የሆነ ነገር ታያለ። ያኔ በስሜት ብቻ ከመሰረት ከረ እኔ እንደዚህ አልነበረም በቃ ፍቅር ለቀ ማለት ነው ብለ ዳይ ወደ ሌላ ሰው። ግን በኃላፊነት በኮሚትመንት ፍቅሩ ላይ ለመስራት ብለ ከገባ ከስሜት ባለፈ በራሽናሊቲ ወይም በሎጂካል ይሄ ኮምፓቲቢሊቲያችሁ ላይ ለመስራት አስባችሁ ከገባችሁ ፍቅሩ እንዲህ እንዲህ ሲል ምንም እንዲህ እንዲህ የሚል ኮሚትመንት አይኖራችሁም። በቃ ቀጥ ብላችሁ ነው የምትሄዱት። ስለዚህ ሞር ስትሮንግ እየሆነ ቦንድ ይቀጥላል ማለት ነው። ፍቅር ስሜት ብቻ ሳይሆን ውሳኔም ነው፣ ኮሚትመንትም ነው፣ ሎጂካል ፕሮሰስም ነው በሪዝንም የምናስብበት ነው። የመጨረሻውን የምነግራችሁ ፍቅር መቀበል ብቻ ነው ብለው የሚያስቡ ሰዎች አሉ። ፍቅር መቀበል ነው ምናምን ያ ፍቅር መቀበል አለው፣ ግን ፍቅር መቀበል ብቻ አይደለም መስጠትም አለው? መስጠትም አለው? ላቭ ዘ ጊቨር ባይ ዘ ዌይ ትልቁ ነገር በክርስትና አስተምህሮ ምንድን ነው እግዚአብሔር ከታላቅ ፍቅሩ የተነሳ ምንድን ነው ያደረገው? ልጁን ነው የሰጠው። ከመቀበል አይደለም የጀመረው ከመስጠት ስለዚህ መስጠትም አለ ግን ይላችሁ በመስጠት ውስጥ ደግሞ እንዳትረሱ ልጁን ሰቶ ከኛም ደግሞ ኃላፊነት ይጠበቅብናል። ሰሚት አድርገን በመገዛት በንጽህና በቅድስና እንድንኖር ፍቅር ግንኙነት ላይ ስንመጣ ወደ ሮማንቲክ ወደ ሆነ ወደ ባልና ሚስት ስንመጣ እየሰጠን እንድንኖር ብቻ አይደለም መቀበልም አለብን። ሪተርን ያለ በዛ ዋን ሳይድ ሪሌሽንሺፕ ነው። እንደዚህ አይነት ፍቅር ደግሞ የለም። ከልዚህም አይደለም። ትሰጣላችሁ ክብር ትቀበላላችሁ ኮሚትመንት ትሰጣላችሁ፣ ትቀበላላችሁ። መተጋገዝ ትሰጣላችሁ፣ ትቀበላላችሁ። መተጋገዝ ራሱ ኢንፋክት አገዘ ሳይሆን መተጋገዝ ሲባል ታግዘዋለች፣ ያግዛታል። ሰፖርት ትደራረጋላችሁ፣ ሊፍት አፕ ትደራረጋላችሁ፣ በሚያስፈልጋችሁ ነገር ጊዜ ትሰጣጣላችሁ ምናምን እንጂ ጊዜ ስጭኝ ብቻ አይደለም፣ ጊዜ ይህንም ትሰጣታለች። ስለዚህ ይሄ ሁሉ ነው ፍቅር፣ መቀበል፣ መስጠት። ላቭ ኢዝ ኖት ሴክስ። ላቭ ይዝ ናት ለስት ይዝ ናት ላቭ የስጋ አምሮት የሚለው ፍቅር አይደለም፣ መጎምጀት ነው እሱ። ሴሰኝነት ከዛ ነው የሚነሳው። ፍቅር ኃላፊነት ነው። ፍቅር ማኒፕሌቲቭ አይደለም፣ የራሱን አይፈልግም፣ የሰውን ነፃነት ያከብራል። ፍቅር ኮንትሮሊንግ አይደለም፣ ይሄ በመቆጣጠር የሚያምን አይደለም። ሰው እራሱን እንዲሆን የሚፈቅድበት ይህንን ይመስላል። ሀሳብ አስታይ። ትቀበላለሁ፣ ወዳቸዋለሁ። ቻው።